ይህንና አላቀ በጣም ግራ ተጋብቻለው ማርያም የእውነት የእውነት ግራ ተጋብቻለው በዚህ ሰዓት በ እስራኤል እየሰራው ነው ብዬ በ ተረጋግች እየሰራው ነው ብዬ በጣም ደስ ብሎ ነበረ ግን በ እንዳሰብኳቸው አይደለም ነገሮች ምንድና የተከራየሁበት ቤት አሁን እንድለቅ ነው ማለት እዚህ ቤት ሲገባው ከመጀመሪያ ታሪኩ ልንገራቸው አሰላሙ አለይኩም ወረሕመቱላሂ ወበረካቱ ቤተሰቦች ሰላም ብያለው ይች ልጅ እንግዲህ ከአሁን በፊት ቲክቶክም ላይ ያታለሁ ወደ ሀገር ሳትገባ ገባ በፊት በጣም ጎበዝ ናት። አረብ ቤት እራሱ ስትሰራ ቆንጆ ቆንጆ ምግብ ትሰራላቸዋል፣ በትልልቅ የብረት ድስት እንደውም ቤተሰብ ቤት ይሁን አላውቅም፣ በጣም ብዙ ምግብ ትሰራ ነበረ። ከዚያም አገር ገባች። አገር ገብታም እንደዚያው እንትን እያለች ነበረ። እንግዲህ ዋናው ነገር ማለት ነው ውድ ጓደኞቼ፣ መሆናችሁ ቤተሰቦቼ፣ የቻናሌ ቤተሰቦች ማለት ነው። አገር መግባት ስናስብ ልክ መጀመሪያ ከሀገር ስንመጣ አላማችን ለምንድ ነበር? እስኪ እያንዳንዳችሁ ማለት ነው። እኔ አላማዬ ቤት መስራት ነው። ቤት የራሴ ቤት እንዲኖረ ነው የመጣው ከሀገር ማለት ነው። ስመጣ መጀመሪያ ለቤተሰብም ማደ ለማንም አይደለም፣ ግን ለራሴ የምለው ቤት እንዲኖረ ነው ከምንም በላይ ማለትም፣ አገር ላይ የቤት ኪራይ አይቀዋለሁኝ እንዴት እንደነበረ ስለማቀው በጎረቤትም፣ በራሴም በሁሉም ነገር አውቃለሁና። ልክ የራሴ ቤት ምለው እንዲኖረኝ ነበር የመጣሁት። ለምን አንድ ክላስ አትሆንም? ለምን እንደው ትንሽዬ ጎጆ አትሆንም? መሬቱ የራሴ ሆኖ በቃ የምጠለልበት ካለኝ በቂ ነው። ታውቃላችሁ፣ የቤት ኪራይ እንግዲህ ኢትዮጵያ ላይ አሁን ደግሞ ነገሩ እየጠረረ ሄደዋል። ቤት ኪራይ በጣም ነው። ይች ልጅ እንግዲህ ምግብ እየሰራች ምግብ እየሸጠች ነበር ያለችው እና ጥሩ ጥሩ ምግቦች እየሰራች ነበረ። ጎበዝ ልጅ ናት። ያም ግን ቤት ተከራይታ ነው። ቤት የላትም። መኖሪያ ቤት ይኑራት አይኑራት አላሁ አለም ግን የምትሰራበት ቤት ተከራይታ ነው እንዳለችው እሱም እንግዲህ ለሶስት ወር ከፍላ ገባች ሶስት ወሩን ስትጨርስ ደውሎ ብር ትጨምሪያለሽ አላት እሺ አለች ከዚያም የጨመረባትን ልክ የዛ ንጥፍ ነው ጨምሮ ነው ያው የጨመረባት ማለት ነው ከዚያም ደግሞ በቃ አይ ካለች እንድትለቅ ማለት ነው ማለትም ቤቱን አስተዋውቃለታለች ምግብ እንደሚሸጥበት ገቢ ምናምን ቤቱ ታውቆለታል ማለት ነው እሷ ከወጣች እሱ ሊሸጥበት ይችላል። ወይንም ለሌላ ሰው ቤቴ እንደዚህ ነው እኔ ምግብ ይሸጥበታ በደንብ ገቢ ያለው ብሎ ራሱ አካብዶ እያከራያል ማለት ነው። እና እንግዲህ ይሄኛ ልፋት ማለት ነው። ከሰው አገር ላይ ሰው ቤት ደፋ ቀና ብለን እንደገና ሄደን ሀገር ደግሞ እንለወጣለን ብለን እንደገና ደግሞ የአዝናትን ገንዘብ ጭጫ ጭጫ አድርገን ደግሞ እንደገና ደግሞ ልፋት፣ በቃ የራሳችን ቤት ሳይኖረን ይሄ ምግብ እንግዲህ ይሄ ምግብ መሸጥን ማለት ምግብ ቤት ከፍታለች እንግዲህ፣ ትርፍ ካለው ከሌለውም የቤት ኪራይ አለባት። አያችሁ፣ ቤት ኪራዩ ከባድ ነው። እኔ በቀላል ትከራይ አይመስለኝም። ቤት ኪራይ ይችላ ከውጭ ቀሪ የራሷንም ቀለብ ልጆች ካሏት የልጆቿንም ቀለብ ከውጭ ጋሪ ነው እንግዲህ ትርፍ ተገኘ የሚባለው እንጂ ዝም ብሎ አይደለም። እና ዋናው አላማ ምንድን ነው? ቤት ሳይኖራችሁ ወደ ሀገር አትግቡ ነው። እኔ የምለው ይችል ልጅ አሁን እስከ መጨረሻው አዳምጫ ታለህ የራሷን ቪዲዮ ማለት ነው። ግን ቤት ሳይኖራችሁ የራሳችሁ ቤት ሳይኖራችሁ ሀገር አትግቡ። ለምንድን ነው ሀገር የምትገቡት? አላማችሁ ምንድን ነው? በምክንያት ካልሆነ ለምን ትገባላችሁ ቤት ሳይኖራችሁ? ግን በምክንያት ከሆነ ሕገወጥ ከሆነ ድንገት ተይዘን እንገባለን፣ ያ ምክንያት ነው። ምንም ማድረግ አንችልም። ያው እንግዲህ እርዝቃችን ተቆረጠ ማለት ነው። ታመን ካልሆነ የሆነ ችግር ካለለብን ሆን ብለን ግን ብር ይዘን ብር ሰብስበን አገር እንሰራለን በብራችን ቤት ተከራይተን ምናምን የምትሉ ልጆች አይምሯችሁን መጀመሪያ አሳምኑት፣ ምከሩ፣ ተረጋጉ፣ አትቸኩሉ። ብር ማለት ነው በሚሊየን የሚቆጠር ብር ይዛችሁ ሀገር ብትገቡ ያ ብር ያልቃል። ግን ቤታችሁ ካላችሁ ማለት ነው ብትሰሩበት ባትሰሩበት፣ ግዴታ ቤት ውስጥ ምግብ መስራት ወይም ሱቅ ከፍቶ መሸጥ ምናምን አይደለም ስራ ዋናው የቂጣችሁን መቀመጫ አንገታችሁን ማስገቢያ ዞራችሁ የምትገቡበት የራሳችሁ ቤት ካላችሁ ገበያ ላይ ስራ አለ። ገበያ ላይ በትንሹ ሽንኩርት፣ ቃሪያ ምናምን ቸርችሮ መኖር ይቻላል። ጎመን ምናምን ቸርችሮ መኖር ይቻላል። ብዙ ነገሮችን ትሰራላችሁ። ዋናው ምንድነው? በአሁኑ ሰዓት ላይ ሰውን ህዝብንም ከኢትዮጵያ እያማረረው የመጣው አንዳንድ ሰዎች የመንግስት ሰራተኞች ራሱ እየተማረሩ ወደ ስደትን እየመረጡ እየመጡ ነው ያሉት ማቃቸው ማለት ነው። እሱ ምንድን ነው የቤት ኪራይ ነው ያማረራቸው ማለት ነው። አንድ ክላስ ቤት አራት ሺ አምስት ሺ እስከ አስር ሺህ ከተማ ውስጥ ማለት ነው። ገጠር ቦታ ላይ ሁለት ሺ አምስት መቶ አንድ ሺ ሁለት ሺ ነው። ተመልከቱ፣ ከደሞዛቸው ወይ አምስት ሺ ነው ወይ ስድስት ወይ ሰባት ሺ ብር ነው ቀለብ ሆኖ ነው ቤት ኪራይ ተከፍሎለት ነው። ስለዚህ ምርጫቸው ስደት ሄጄ ቤት ሰራለሁ ነው የሚሉት ማለት ነው። እያሉ ነው የሚመጡት ብዙዎቹ፣ ለዛ ነው መጀመሪያ ስደት ላይ ስትመጡ ቤታችሁን ስሩ፣ በቃ ቤታችሁን ስሩ። ሌላው ደግሞ በሂደት ነው። ሌላ ደግሞ ብር መንስሪያ ምናምን ነገር አጠራቅሙ እንጂ እኔ ከምንም በላይ የምመርጠው ለምን ይቺ ቤት፣ ይቺ ቤት በቂ ናት። በቃ ለእኔ በቂ ናት። ቻትና ቤቴ ይቺ ቤቴ በቂ ናት ለእኔ ማለት ነው። ከጎን ሰርቪሴን ሰርቻለሁ፣ በቃ ሰርቪሴን ሰርቻለሁ ከጎን ኩሽና፣ ሽንት ቤት ለቃቤት ከጎን ሰርቻለሁ ከኩሽና ጎን በቃ እዚያች ውስጥ ኩሽና ለብቻ ሻወር ቤት ለብቻ ሽንት ቤት ለብቻ እዛችሁ እዛችሁ ማለት ነው በቃ ይቼ ለራሴ መኝታ ቤት ሳሎን አንድ ደግሞ ክላስ ትርፍት ክራስ አለች የቃ ቤት ማለት ነው በቃ የምናውቀው እንደዛ ነው እኛ ሀገራችን እንደዛ አድርገን መኖር ይቻላል የማይኖር የለም ስንት አመት ልንኖርበት ሺ አመት አንኖርም ዱኒያ ላይ ግን ለጊዜው ማለት ነው ቤት ኪራይ ስታውቁት ማለት ነው። ቤት ኪራይ ተከራይታችሁ የምታውቁና ወይም ጎረቤት ተከራይቶ እንዴት እንደሚሰቃይ እየታወቃችሁ ታውቃላችሁ። ቤት ተበላሽ ይሏችኋል። ልጆች ካላችሁ በተለይ ልጆች ደግሞ እጃቸው አያርፍም። ሲሚንቶ ለምን ተሰነጠቀ ግርግዳው ሰፋር ይሏችኋል። ውሃው፣ በመብራቱ በስንቱ ነው የምትጣሉት? በስንቱ ነው የምትጨቃጨቁት? በስንቱ ነው የምትጠበሱት? ስለዚህ የራሳችሁን ሳትይዙ ወደ ሀገር አትሂዱ ነው ዋናው ዓላማ። ወደ ሀገር መሄድ አያስፈልግም። ይች ልጅ ከአሁን በፊት መጀመሪያ እንደገባች ቤተሰብ አትመኑ እያለች ነበር። ገንዘቧን እንክታርገው እንደበሉባትና እንዳጠፉባት ንብረቷን ነው የተናገረችው ማለት ነው። ከአሁን በፊት የእውነት ይሁን ውሸት፣ አላሁ ዓለም። እሷው እንዳለችው ማለት ነው እና ቤተሰብ አትመኑ እንግዲህ አለይ ብላ ያስቀመጠችውን ገንዘብ አጥፍተውባት መሰለኝ እና እንደዛ ስትል ነበረ። ይሁን ለሚዲያ እንግዲህ ሰብስክራይብ ፍለጋ ይሁን አለ አለም ውሸት እያወራችሁ እኛንም ወንጀለኛ አታድርጉም ማለት ነው። እንግዲህ ሚዲያ ላይ የምታወሩ ሰው ማለት ነው። እውነት እውነቱ ብታወሩ ጥሩ ነው። እኛ እንግዲህ ያየነውን የሰማነውን ነው የምናወራው እንጂ እዛ እውነት አውጋ የለንበትም። ዋናው ነገር ቤት ይኖራችሁ ነው በቃ ዓላማ ይኖራችሁ ታማችሁ ካልሆን ድንገት ተይዛችሁ ካልሆነ የምትገቡት የመጣንበትን አላማ መርሳት የለብንም። ለምን እንደመጣን እንትን ማለት አለብን ለምን ኮሳሳ ለምን ሳር ቤት አትሆንም እዚያችኑ ጥንክራ አድርገን ሰርተን መኖሪያ ትሆነን አለኝ አሁን ስ ጊዜው እየጠረረ እንጂ ሄደው እየተመለሰ እየረጠበ አደለም ጊዜው የሄደው ጠሯል በጣም ኢትዮጵያ በጣም እንትን እያለ ነው አላህ ይመልስልን እንጂ በቤት ኪራይ በሁሉ ነገር ያለ ነገር በጣም ከባድ ነው ስለዚህ ይህን ይመስላሉ። ውድ ቤተሰቦቼ እንግዲህ ልብ ያለው ልብ ይበል፣ ልብ የሌለውም ምንም ማድረግ አይቻልም። አሁን ጊዜ ላይ ቦታ ተገዝቶ ቤት ተሰርቶ የሚለው ነገር በጣም ከባድ ነው። በፊቱ ያልሆነውን ግን ቢሆንም አሁንም በእርቱ ጠንክሩ፣ እጃችሁን እንዳትሰጡ፣ ተስፋ እንዳትቆርጡ ቦታውን አንዴ ትገዛላችሁ። ከዚያ ደግሞ ቀስ ብላችሁ ቤቱን ትሰራላችሁ። ከዚያ ደግሞ ቀስ ብሎ ቤቱ ይበጃጃል በሂደት ማለት ነው ሁሉ ነገር እና ተስፋ እንዳትቆርጡ። አሁን ላይ ከአሁን በላይ ቤት ቦታ ገዝቼ ቤት ሰርቼ ቤት ቆሞ አረ ወደዛ የሚሉ ልጆች አሉ። ላ ተስፋ አትቆርጡ። መጀመሪያ ቦታውን ግዙት። ቦታ ከሌላችሁ ይቀመጥ ከዚያ ደግሞ ሰርታችሁ ደግሞ ጊዜ ስታገኙ ባህር ዛፉን የምቆርቆሮ የሚስማሩ ምን ብላችሁ ደግሞ አንድ ጊዜ ደግሞ አንድ ጊዜ ለም በሁለት ዓመት በሶስት ዓመት አያልቅም። ቀስ እያላችሁ ትጨርሳታላችሁ እና ተስፋ እንዳት ቆርጡ የራሳችሁም የእኔ የምትሉት ነገር ይኑራችሁ ነው የምለው። ጠንክሩ፣ በርቱ። ሀሳብ አስተያየታችሁን እፈልጋለሁ እሺ።